የማቴዎስ ወንጌል ምዕራፍ ሁለትን ነው ዛሬ የምናየው። በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ ሰባ ሰገል የተወለደውን የአይሁድ ንጉስ ወዴት ነው? ኮከቡን ከምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር አብራ ደነገጠች። የካህናት አለቆችና ህዝቡና ጻፎች እንዲሁም ፈሪሳውያን የሚገርማችሁ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገጂ ከቶ አታንሽም፣ ህዝቤን የሚጠብቅ እስራኤል ከአንቺ ይወጣልና ተብሎ በነቢይ ተጽፏል ብሎ ነገሩት ይላል። የዛሬ መልእክቴ ይሄ ነው፣ ከቶ አታንሽም። እስቲ ከቶ አላንስም በል እስቲ። አዲሱ ትርጉም እንደሙ እንደዚህ ነው የሚለው፣ በምንም አታንሽም ነው የሚለው። ማቴዎስ ቀረጥ ሰብሳቢ የነበረ በተለይ ባለሙያ የነበረ ገንዘብ ላይ የተቀመጠ ታላቅ የእግዚአብሔር ሰው ነበር። የማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 ስታነባው ቀረጥ ሰብሳቢ እንደነበረና የራሱ ሙያ የነበረው በተለይ ገንዘብ ላይ የተቀመጠ ሰው እንደነበረ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ማቴዎስ ማለት የስሙ ትርጉም የእግዚአብሔር ስጦታ ማለት ነው። እንግዲህ የማቴዎስ ወንጌል ከሌሎቹ መጽሐፎች ለየት የሚያደርገው የኢየሱስ ክርስቶስ ውልደትን ብቻ የተናገረ ሳይሆን ሂዘ መሳያ ብሎ መስፍን እንደሆነ ኢየሱስ ክርስቶስ የሚመጣው መሲህ እንደሆነ አጥብቆ የተናገረ ጸሐፊ ነው። የሚገርማችሁ ማቴዎስ በጣም ከሚገርምበት አንዱ ታላቅ መጽሐፍ ይሄ መጽሐፍ ምዕራፍ ሁለት ላይ አስገራሚ መጽሐፍ ነው የጻፈው። ምዕራፍ ሁለት እንደዚህ ይላል፤ አንቺ ቤተልሔም ከይሁዳ ገዢ ከቶ አታንሽም። እስቲ ከቶ አላንስም በልሴ። የሚገርማችሁ በሰባ ዓመተ ምህረት እንደተጻፈ አንዳንድ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንዲሁም የሚከራከሩም ሰዎች አሉ። ይሄ የተጻፈው በሶሪያ ከተማ ነው ብለው የሚጨቃጨቁ አሉ። አይ ይሄ ደግሞ አብዛኛው የመጽሐፍ ቅዱ ሀሳብ የብሉይ ኪዳንን በጣም ስርዓት የጻፈ ስለሆነ ይሄ ከፓሌስቲኒያ የተጻፈ እንጂ እንደዚህ አይደለም ብለው ይጨቃጨቃሉ። ዞሮ ዞሮ መጽሐፉ ኢየሱስ ክርስቶስ መሲህ እንደሆነ የእግዚአብሔር ልጅ እንደሆነ አጥብቆ የተጻፈ መጽሐፍ ነው። ዛሬ ረጋ ብዬ ነው ማገለግላችሁ። ልቀቁና፣ አሜን በርስቲ። ጌታ ይመስገን። እንግዲህ ማቴዎስ ከሌሎቹ ጸሐፊዎች ለየት የሚያደርገው በተለይ ስለ ቤቴልሔም የተናገረው መጽሐፍ ነው። ዛሬ ስለ ቤቴልሔም ነው ማወራችሁ። ቤቴልሔም ምን አይነት ከተማ ናት ታቀላችሁ? የከተሞች ፎረም የሚባል ነገር አለ። የከተሞች ፎረም ማለት ምን ማለት ነው? ትልልቅ ከተሞች በአመት አንድ ጊዜ አዲስ አበባ ላይ ተጠራርተው ስብሰባ ያደርጋሉ። ልምድ ልውጥ ያደርጋሉ። ቤተልሔም ድንበር ላይ የተቀመጠች ማንም የማይፈልጋት ኢንፍራስትራክቸር የሌላት መንግስት የሌላት ጦር የሌላት መሀል ሰፋሪ የሆነች ከተማ ናት። በማንም ትልቅ ትሆናለች ተብሎ የማይገመት አናሳ ከተማ ናት። በጣም አነስተኛ ከተማ ናት። በጣም ብቸኝነት ያጠቃት ከተማ ናት። ምን አይነት ከተማ ናት? ካርታውን ስታዩት የሚገርማችሁ በላይ በኩል የሚበልጧት እነ ቤቴልሄም አሉ፣ እነ ኢየሩሳሌም አሉ፣ እነ ልምላ አሉ። በላይ በኩል በጣም ታዋቂ ከተማ ደግሞ ናዝሬት አለች። በቀኝ በኩል ማለት በዚህ በቀኝ በኩል ደግሞ ይሁዳ አለ። ወደ ታች የሚገርማችሁ ቤርሳቤ አለ። እኔ በጣም የምናደደው ቤቴልሄም እሺ፣ እነ ናዝሬት ይብለጧት፣ እነ ልምላ ይብለጧት፣ እሺ በጣም የሚያናደኝ እንዴት ፍልስጤማውያን ይበልጧታል? አዛብ የበለጧት ከተማ ናት። በጣም በጣም የሚገርመኝ አስቀሎና ጋዛ በጌታ በኢየሱስ በጌታ በኢየሱስ እና አስቀሎና እና ጋዛ ይበልጧት ነበር። ምንድን ነው ምክንያቱ? ድሃ ከተማ ናት። ሆቴል የለባት ከተማ ናት። በጣም ትንሽ ከተማ ናት። ንጉሥ ይወለድባታል ተብላ የማትጠበቅ ከተማ ናት። ሰውኮ ቡክ አድርጎ ነው ሆቴል የሚይዘው። እዚች ከተማ ላይ ምንም ኢንፍራስትራክቸር የለም፣ የሚመች አደለም። እንኳን ለኃይል ንጉስ ለኢየሱስ ይቅር እና ለተራ ኦርዲናሪ ፐርሰን ከተማይቱን አትመርጣትም። ምክንያቱም ሰዎቹ በእርሻ ነው የሚተዳደሩት፣ ገበሬ ይበዛባታል። ምንም መንገድ የላትም፣ ምንም አይነት መብራት ነገር የላትም፣ ኢንፍራስትራክቸር የላትም፣ ሆቴል የላትም። ንጉሥ ይወለዳል ተብሎ ማንም አይጠብቅም። አፋር ክልል ላይ አፍዴራ ላይ ሙቀት ያለበት ቦታ ላይ አምስት ሺህ ካሬ ሜትር ሰጥቻለሁ ብትል ብልህ ምን ትላል? እጅግ በጣም ነው የምታዝንብኝ። ምክንያቱም የሚነድበት እሳተ ገሞራ የሚበቅልበት ቦታ ስለሆነ ለኑሮ ስለማይመች አይመችህም። እንዲህ ልበልህ፣ ደግሞ ዋና አሜሪካ ከተማ ዋና የሚባለው ዋሽንግተን ዲሲ ላይ አምስት ሺህ ልስጥህ እስቲ ተኝተህም አታድርም። ምክንያቱም ምንድን ነው የሁለቱ ልዩነት እጅግ በጣም ሰፊ ነው። ያኛው ለኑሮ የሚመች ነው፣ ይሄኛው ደግሞ ለኑሮ የሚመች አይደለም። ቤተልሔም ከተማ ውስጥ ማንም ሰው መኖር አይፈልግም። ማነስ አያናድም ወይ? ትንሽ መሆን አያበሳጭም ወይ? አንሶ መገኘት፣ ከሰው በታች መሆን፣ ከከተማ በታች መሆን። ስብሰባ እኳ አትጠራም። አንተ ተራ ከተማ ነች። አንተ ማንም አይፈልጋት። የሚገርም ግን ቃል አላት። እነ ኢሳያስ ተናግረዋል። ከዘጠኝ መቶ ዓመት በፊት ትንቢት አላት። ከዘጠኝ መቶ ዓመት በፊት ቃል አላት። አታንሽም የሚል ቃል አላት ግን አንሳለች። መልእክተኛ ናት ግን አንሳለች። መልእክታለች ያሳነሳችሁ ይመታል። አንድ ሰው ሲያ አላንስም ይበል እስኪ። አንተ ማነስ እኮ ያናዳል። ከሰው በታች መሆን አያናድም? ከጓደኛ በታች መሆን አያናድም? ሁል ጊዜ ተመሳሳይ ኑሮ መኖር አያናድም? ገፋ አድርገውና ከቶ አታንስም ይልሃል ጌታ በለው። ዛሬ አንድ ሰው ትንሽ ያደረጉ ሰዎች አይናቸው እያየ ንጉሱ ወደ ቤት ከመምጣቱ የተነሳ አንተ በመካከላቸው አልፋቸው ትሄዳለህ። እንዳነስክ አትኖርም። አንገት እንደደፋ አትኖርም። ዛሬ ወደ ቤት ንጉሱ ይገባል። ንጉሱ ከመግባቱ የተነሳ በልጠ ትገኛለህ። አረ አንድ ሰው የኔ ነው የሚል አሜን ይበል። ስለዚህ የከተሞች ፎረም ምንድን ነው ላስረዳችሁ፣ ቀለል አድርጌ ላስረዳችሁ የከተማ ፎረም ማለት ለምሳሌ የአዋሳ ከንቲባ አዲስ አበባ ይመጣል በአመት አንድ ጊዜ እና የአዲስ አበባ ከንቲባ ዋና ጽህፈት ቤት ይጠራቸዋል ምንድን ነው የልምድ ልውውጥ የከተሞች ፎረም ማለት የልምድ ልውውጥ እንዴት እንደሚያደርጉ እንዴት ኢንፍራስትራክቸር እንደሚያስተካክሉ እንዴት ህዝቡን እንደሚመሩ እንትን ይሰጣቸዋል ካውንስሊንግ ወይም ጋይዳንስ ይሰጣቸዋል እቺ ከተማ ማንም አይጠራት ለምንም ነገር አትፈለግ እንደው በሰው መካከል እየኖር ካንተ ራስ አለመፈለግ አያናድም? ለእድር ማትፈለግ ከሆነ ለቀበሌ ሰብሳቢነት ማትፈለግ ከሆነ አንዳንድ ሰዎች አሉ እጅ ሳያወጡ የሚመረጡ አላጋጠማችሁም? እንደ እሳቸው ይናገሩ የሚባሉ ሰዎች አሉ። አንዳንድ ሰው ደግሞ ቢናገርም አይሰማም። ከሰው በታች መሆን እንደው ሌላው ይቅር፣ እንዴት አስቀሎን አይበልጣታል። እንዲህ ሌላው ይቅር፣ እግዚአብሔርን የማያቅሰው እኛን ሲበልጠን አያናድም? አንቺ ቤተልሔም ይሁዳ፣ ከይሁዳ ገዢዎች በምንም አታንሽም ያላት። አንቺ ቤተልሔም ይሁዳ፣ ከይሁዳ ገዢዎች በምንም አታንሽም የተባለች በምንም አንሳ ስትገኝ አያናድም? ለካ አንድ ቀን አለ ንጉሱም የሚመጣበት። ዛሬ ለማን እንደመጣው አላቅም። የሆነ ሰው አለ። ዛሬ ኢየሱስ ወደ ቤት ይገባል። የበለጡን ትበልጣለ። ኢየሱስ ወደ ጓዳ ይመጣል። የበለጡን ትበልጣለ። እስቲ እንደዚህ በሉልኝ፣ በምንም አላንስም በሉ ድገሙና ከቶ አታንሽም በሉ። ሲል እነ ናዝሬት ከተማ ሁሉም ሰው ነው መኖር የሚፈልገው። ለዚህ እኮ ነው ለህዝብ ቆጠራ ሄሮድስ ሁሉንም ሲጠራ እዚች ከተማ ማን ይግባ አንተ እችም ከተማ ሆኖ ለኢየሱስ ክርስቶስ ገዝታው ሳል ነበራት። እንግዳ መቀበያ የላት ቤተልሔም፣ የሚቆረቆርላት መንግስት የላትም። የሚጠብቃት ኃይል የላትም። ብቻናት ቃላላት አላት። ተደብቃለች፣ ቃል አላት። ወደ ኋላ ቀርታለች። አንዳንድ ጊዜ ከጓደኛ በታች መሆን አያናድም ወይ? ከሰው በታች መሆን፣ በአማች መካከል አንገት መድፋት፣ በዘመድ መካከል ምናምን ቴመባል፣ የሰለቻችሁ መልእክት አለኝ። እነሆ ጌታ መጥቷል። ዛሬ ትበልጣለህ። አንድ ሰው እስቲ ለቆስ አሜን ይበለኛዋል። ክብር ለኢየሱስ ሲሆን እስቲ ለእግዚአብሔር ክብር ስቱ ባካችሁ። አጠገብ ያለውን ሰው እንደዚህ በለው፣ በምንም አታንስም ይልሃል ጌታ በለው። ጓደኞችሽ አግብተው ያላገባሽበት ዘመን የለም። እነሱ ሁለት ሶስት ወልደው አንተ፣ እነሱ ሁለት፣ አራት እና አምስት ቤት ሰርተው አንተ በቤት ኪራይ ስትኖር አያናድም? መሆን ያለብን መሆን ሲያቅጥ፣ ቤተልሔም እንደዚህ ነው የሆነችው። መጽሐፍ ቅዱስ ቤተልሔም የምትባለውን ከተማ በጣም አናሳ እንደሆነች ነው የሚናገረው። አንድ ቀን መጡ ከምስራቅ ሰባ ሰገል የሚባሉ አንዳንድ ሰዎች። እነዚህ ሰዎች የመጡት ከኢትዮጵያም ነው የሚሉ አሉ፣ በምስራቅ በኩል ስለሆነ። አንዳንዶች ደግሞ ከኤዥያ ከምስራቅ ኤዥያ ነው የመጡት የሚሉ አሉ። ከባቢሎን ነው የመጡት ይላሉ። ዞሮ ዞሮ ከባቢሎን የመጡት የሚለው ለእኔም ሚዛን ይደፋልኛል። ምክንያቱም የኮኮብ ቆጠራ ጥበብ ያለው ባቢሎን ነው። ስለዚህ በኮኮብ ተመርተው የጥበብ ሰዎች ማለት ነው ሰባ ሰገል እነዚህ ሰባ ሰገሎች የጥበብ ሰዎች ናቸው። ስለዚህ ትንቢቱን የሚፈጽሙት በእነሱ ነው። ስለዚህ ኢየሱስ ክርስቶስ ሊወለድ በነበረበት ጊዜ መልአኩ የሄደው ወደ ገበሬዎች ነው፣ ወደ እነዚህ በቤተልሔም ይሁዳ አንድ ንጉሥ ይወለዳል የአይሁድ ንጉሥ ብለው ተናግረዋል። የማይጠበቅ ዜና ነው። እነ ሄሮድስ ደነገጠ ይላል። ሄሮድስ የደነገጠው ለምንድን ነው? አትሊስት ኢየሱስ መወለድ የነበረበት ናዝሬት አይመስላችሁም? ጥሩ ከተማ ናት ናዝሬት። በዚህ አጋጣሚ ልምናም በጣም ቆንጆ ናት። በተለይ በተለይ ቤርሳቤ በጣም ታምራለች። በቀኝ በኩል ቡት መሀር ነው ያለው። ወደ ታች ደግሞ ቤርሳቤ አለ። ወደ ላይ ቤት ያለች፣ ከቤት ቀጥሎ ኢየሩሳሌም አለ። መሀል ላይ ናት እቺ ከተማ። የት ነው የምትኖረው? በፍልስጤምና በእስራኤል ድንበር መካከል የተቀመጠች ከተማ ናት። መሀል ሰፋሪ ናት። አንዳንዴ ከሁሉም አለመሆን አያናድም? መሀል ሰፋሪ መሆን። እዚህም ብትሄድ አይቀበሉም፣ እዚህም ብትሄድ አይቀበሉም። ንጉሱ የቷን መረጠ ብትል የተጣለችው። ዛሬ ለማን ነው የመጣሁት? ዛሬ ማን ቤት ነው የሚመጣው? ይሄ ማንንም አጠብቅ፣ ነቢይም አጠብቅ። ዛሬ የሚመጣው ንጉሱ ነው። ጌታ ምስክሬ ኢየሱስ ክርስቶስ በቤታችሁ ዛሬ ይገባል። ያነሳችሁበት ዘመን አበቃ። 2018 እግዚአብሔር ይናገረኛል። ህዝቤ ከዚህ ቀን ጀምሮ አላሳንሰውም አለኝ። ሕዝቤን ከዚህ ቀን ጀምሮ ዋጋ አይከፍልም አለኝ። እኔ ዋጋ ከፍዬለታለሁ። ስለዚህ ያነሳችሁበት ዘመን በቃ አንድ ሰው ሲ በቃ ይበል ሲ አናተና ሳናማ ድገበኝና በቃ ይበልባክ የማነስ ዓመታ በቃ ሲ በቃ በልባክ። ከዚህ በኋላ የቀደሙን ትቀድማለህ። ከዚህ በኋላ የበለጡን ትበልጣለህ። ኢየሱስ ወደ ቤታችሁ ይገባል። ከቶ አታንሽም የሚል ቃል ተሰጥቷት። እነንትና በቀላሉ ቪዛ ሲመታላቸው አንተ አስር ጊዜ ገብተ ማነስ። ዛሬ ለማን እንደሆነ አላቅም የመጣሁት። እጃችሁ ከፋ። የትም ግቡ፣ እግዚአብሔር ቀድሟችኋል። የትም ሄዱ አትከለከሉ። የትም ከተማ ግባ ትወደዳለህ። የትም ከተማ ግባ ቪዛው ይለቀቅልሃል። ለማን የመጣሁት ዛሬ፣ እግዚአብሔር እንደዚህ ይለኛል፣ ያነሳችሁበት ዘመን አበቃ። አንቺ ቤተልሔም ይሁዳ ሆይ ከይሁዳ ገዢዎች ከቶ አታንሽም። እስኪ አንድ ሰው አላንስም ይበል። ከነ ናዝሬት አታንሱም፣ ከነ ልብና አታንሱም፣ ከነ ኬብሮን አታንሱም። እስኪ አንድ ሰው አላንስም በልባክ ከነ አስቀሎና አታንሱም፣ ከነ ጋዛ አታንሱም እያልኳችሁ። እሺ አላንስም በይ እስኪ። ምክንያቱ ምንድን ነው? የበለጠችው የበለጠችበት ምክንያት ምንድን ነው? ይሄ መጽሐፍ የሚናገረው አብዛኛውን ስለ ኢየሱስ ብቻ ይመስላቸዋል ሰዎች። ስለ ቤተልሔም ነው መጽሐፉ። አውዱ የሚያወራው ምዕራፍ ሁለት ስለ ቤተልሔም ነው የሚያወራው። ቤተልሔም ምናምን ቴናት አልኩሽ እኮ በጓደኛቿ መካከል ምንም ነገር የሌላት አጋጥሟቸው አያውቅም። ስትተች መጣችብን። ደግሞ አንዳንድ ሰው እኮ በጣም ነው የሚያሳዝነው። ጓደኞቹ እራሱ አይወዱትም። ሲኖርማ ሁሉም እኮ ነው የሚደውልል። እንቅልፍ ሁሉ ነው የሚያሳጡ። ፍላይት ሞድ ካላረከው ከሌለ ማን ይወዳል? እቺ ከተማ ምን አላት? መንግስት የላት፣ ጦር የላት፣ ኢንፍራስትራክቸር የላት፣ ሆቴል የላት ግን ትንቢት አላት። ትንቢት ይዛችሁ ያነሳችሁ። እግዚአብሔር ተናግሮኝ ነበር የት አለ ምትሉ፣ አመቱ አለቀ እኮ። ለምንድን ነው እኔ ማን ሰው ምትሉ፣ መልእክት አለኝ። ጠብቀው፣ እሱ ካለ በራሱ ሰዓት ይመጣል። አንድ ሰውስ ይመጣል ይበል! ለአንድ ሰው መጥቻለሁ ዛሬ። እጆቻችሁ ያንተ ልጆች ከማንም ልጆች አያንሱም። ያንተ ቤተሰብ አያንስም። ያንቺ ትዳር አያንስም። ያንቺ ጤና ከጎረቤትሽ አያንስም። አንድ ሰውስ አላንስም ይበል! ሰባ ሰገል መጡ ከምስራቅ የተወለደውን የአይሁድ ንጉሥ እንፈልጋል። ሄሮድስ ደነገጠ ይላል። ሄሮድስ ማለት የስሙ ትርጉም ትልቁ ቤት ማለት። ንጉስ፣ ንጉስ ሆኖ ወንበር ይዞ ፈራ። ለምንድን ነው የፈራው? ሌላ ንጉስ ያስደነግጣል። እየሰማ ነው። አንድ ንጉስ እያለ ሌላ ንጉስ ሲባል አያስደነግጥም? ስለዚህ ሄሮድስ በሚገዛበት ዘመን ቤተልሔምን በጀት የላትም ከበጀት ውጪ ናት። አትጠበቅም፣ አትፈልግም። ሌሎቹን ይንከባከባል። ለምን? ከሌሎቹ ቀረጥ ያገኛል። ማቴዎስ፣ ስለዚህ ነው የቀረጥን ጥቅም ያውቀዋል። ስለዚህ ጠንቅቆን የጻፍ። እች ከተማ ግብር የለባት። ምን ምን ንግድ የለ፣ ገንዘብ የለ፣ ሀብት የለ፣ ከብት እርባታ ብቻ። እዚ የዘላን ቤተሰብ የሚኖሩበት ሰዎች በሙሉ ኩበት ኩበት የሚሸቱ በእንጨት የሚጋግሩ ያሉበት ከተማ ነው። ማን ነው ማን ባለ ሀብት ነው እዚህ ገብቶ መኖር የሚፈልገው ማን ነው ማን ነው የሚፈልገው አንድ ንጉስ መጣ የተጣለችውን ሊያነሳ ዛሬ ለማን የመጣሁት በኢየሱስ ስም ጌታ ምስክሬ ከዚህ ቀን ጀምሮ ጠረናችሁ ራሱ ይቀየራል እስ አንድ ሰው ስ አሜን የማሜን ይበልሲ ዛሬ አየራችሁ ራሱ ይቀየራል እስ አንድ ሰው ይቀየራል ይበልሲ ከዛ ሰብአ ሰገል መጡና አንቺ ቤተልሔም የተወለደውን የአይሁድ ንጉሥ ፈልገን መጣና ደነገጠ ይላል እኔም እንድሰግድለት እባካችሁ አገኙትና ንገሩኝ አላቸው። ሊሰግድለት አረም ሊገለውን። ለምን ሌላ ንጉስ? እስቲ ሌላ ንጉስ በል። የሆነ ሰው አለ ዛሬ ንጉሱ ወደ ቤቱ ይገባለት። ዛሬ የሆነ አጎታር ለሚመጣው ኢየሱስ ይመጣል። የሚገርማችሁ መጽሐፍ ሲናገር ከዛ እነዚህ መጽሐፍ አዋቂ የሚባሉትን ጸሐፍት ፈሪሳውያን፣ ሰዱቃውያንና የሃይማኖት አባቶችን ጠራ ይላል ጸሐፍት የሚባሉት ባይዘወ እነዚህ ማዞሬትስ የሚባሉ ናቸው። መጽሐፍ ቅዱስን ጠንቅቀው የሚጽፉ ማለት ነጥብ በነጥብ ይጽፉታል። አንተ እውቀታቸው አደገኛ ነው። ፈሪሳውያን በሙታን ትንሳኤና በመላእክት ያምናሉ። እነሱንም ጠራ። ሰዶቃውያንም ጠራ። በመላእክትም በሙታን ትንሳኤም አያምኑ መንፈሱ ይመታ። እንደገና ደግሞ ቀናተኛ የሚባሉ አሉ። እነዚህ ደግሞ አይሁድ ነፃ የሚወጡት በሰይፍ ነው ብሎ ጫካ የገባ ወንበዴ ቡድን። ሁሉንም ጠራ ይላል እስቲ እናንተ ስሙኛል። እውቀታችሁን አካፍሉኝ። ምንድን ነው እንዴት ኢየሱስ፣ የት ነው የሚወለደው? እስቲ ንገሩኛ አላቸው አልሰማም እንዴ በነብዩ በኢሳይያስ እኮ የተጻፈ መጽሐፍ ነው ምን አንቺ ቤቴልሄም ይሁዳ ወይ ከይሁዳ ገዢ ከቶ አታንሽም ተብሎ የተጻፈላት ለቤቴልሄም ነው ለቤቴ ያው እንዴ እርግጠኛ ነህ እነ ናዝሬት እያሉ እንዴት ንጉስ እዛ ይወለዳል ትንቢት አላታ ቃል አላት ቃል ካላት ንጉስ ይወለድባታል አረ ለእግዚአብሔር ክብር ስጡ ሃሌሉያ ስለዚህ ሰባ ሰገል ዕጣን ከርቤ ወርቅ ይዛው ኢየሱስ ክርስቶስ በግርግም ስለተወለደ ባይዘው ወይ። ግርግም ማለት የከብቶች ማደሪያው አይደለም። ግርግም ማለት ከብት የሚበሉበት በእንጨት የሚወቀር ከብት የሚበላበት ከብት የሚተፋበት ቦታ ነው። ኢየሱስ የተወለደ አንተ ግርግም የሚመስልህ እንትኑ ነው አይደል? ግርግም ማለት እንደዚህ ኤልሼፕ ተደርጎ ከብቶች የሚበሉ ቱ እያለ ከብት የበላበት ቦታ ላይ ኢየሱስ ክርስቶስ እዛን የተወለዱ። ከዛስ ቦታው ጠረኑ ደስ አይልም፣ ሆቴል የለም ሁሉ ለቆጠራ መጥተዋል። ያላቸው አማራቅ ትንቢቱ መፈጸም አለበት። እንግዳም የሚቀበል ከተማ ጠፍቷል። ሁሉ ሪዘርቭድ ነው ሆቴሉ። መሳያው እየመጣ ነው። ማቴዎስ እንደነገረልን የእግዚአብሔር ስጦታ ማለት ነው። ማቴዎስ ማቴዎስ እንደዚህ አለ፣ ኢየሱስ ክርስቶስ መሲህ ነው። እየቆጠረ እየቆጠረ መጣ። ከዛስ ልክ ኢየሱስ ሲወለድበት የግርግሙ የከብት ማደሪያው አየር ተቀየረ። ወርቅ ገብቶ አያውቅም። እዚህ ከተማ እዚህ ከተማ ወርቅ አይቶ አያውቅም። የዚህ ከተማ ሰዎች እንግዳ ነው ለነሱ። ዕጣን ነው፣ ከርቤ የሀብታም እኮ ነው። የጫካ እኮ ነው፣ ከርቤ የሚባለው ከጫካ ነው የሚመጣው ስለዚህ ውድ ነው። ውድ ነገር ገብቶ አያውቅም። ርካሽ ነገር ብቻ ነው እዚህ ከተማ የሚገባው። አንድ ንጉሥ ሲገባ ግን ውድ የተባለ ነገር ሁሉ ቤተልሔም ከተማ ገባ። ዛሬ ጠረናችሁን የሚቀይር ኢየሱስ ወደ ቤታችሁ ይመጣል። ህይወታችሁን የሚቀይረው ይመጣል። ትዳራችሁን የሚቀይረው፣ አገልግሎታችሁን የሚቀይረው፣ አሰባበካችሁን የሚቀይረው፣ ውሏችሁን የሚቀይረው ኢየሱስ ይመጣል። አንድ ሰው ይመጣል። በልባት ተከበረች ከተማ ያድናል። እሱ ሲገባ ለሌላ ነገር ሪዘርቭድ ብትሆን ይሻላል። ለዚህ ሪዘርቭድ ንጉሱን ክፈትለት ዛሬ እናንተ መኳንንቶች በሮችን ክፈቱ። እናንተ መኳንንቶች ዋናው እየመጣ ነው ዛሬ። ይሰማኛል፣ የውዴ ነው ኮቴው ይሰማኛል፣ ጠረኑ ይገባኛል። እየቀየረኝ ነው። ነገሬን ሊቀይረው ነው። ተወዳጅ ሊያደርገኝ ነው። ከምናምንቴ ሊያወጣኝ ነው። እየመጣልኝ ነው። እናንተ መኳንንቶች በሮችን ክፈቱ፣ ልባችሁን ክፈቱ። ኢየሱስ ወደ ቤታችሁ ይመጣል። እስኪ ለእሱ ክብር ስጡ ባካችሁ። ኢየሱስ ጌታ ገቧ። ከርቤ መጣ፣ እጣን መጣ፣ ወርቅ ገባ። ዛሬ ቤት ገብቶ የማያውቅ ነገር ከኢየሱስ የተነሳ ይገባል። ምናልባት እናንተ ቤት የሚታወቀው በመርገም ሊሆን ይችላል። አለማገባት ሊሆን ይችላል። ስኬት ማጣት ሊሆን ይችላል። በሽታ ሊሆን ይችላል። ጭንገፋ ሊሆን ይችላል። ዛሬ ከመጣው ንጉሥ የተነሳ ቤታችሁ የገባ ምናምንቴ አጋንንት ያስቀመጠው ጨለማ ያስቀመጠው የማይመጥን ነገር ዛሬ ከቤታችሁ በስሙ ጉልበት እየተጠረገ ይሁን፣ እየተጠረገ ይሁን። አንድ ሰው ይገባል በልባ። ኢየሱስ ከመጣ ሁሉ ሰላም ነው። አንተ እሱ ይግባ እንጂ ሪዘርቭን ናቸው አላ አንዳንዶቻችሁ። በዚያ አትምጡብኝ የማይመጡ ነው ቦታ ተወለደ። በቃ ዛሬ በራችሁን ክፈቱ። ቤተልሔም ከፍታ ተቀበለች። ለሌላ ነገር ዝጋ በርህ፣ ለዘረኝነት፣ ለአመት፣ ለክፋት፣ ለዝሙት ዝጋ። ዛሬ ዛሬ ለንጉሡ ክፈትለት። ገፋ አርገውና ክፈትለት ይግባ በለው። ስለዚህ ኢየሱስ ገባ ይላል። ቤተልሔም የኩበት ሰፈር፣ ሀብታም የማይገባባት ከተማ ነበረች። እኔ አናደደኝ። ምንም አይደለም። እንዴት እነዚህ ፍልስጤማውያን ንቀዋታል። ድንበር ላይ ናት አትፈለግ። ድንበር ላይ ናት። ፍልስጤሞች የእኛ ነው ቢሉ እስራኤላውያን ችግር የበር ውሰሽ ነው የሚሏት። አይገርምም። ለምን ቦታው አይመች። ለአልማው እንኳን ብትል የማይመጥ ነው። ስለዚህ ለእስራኤልም አልሆነችም ለፍልስጤም አልሆነ። አንዳንድ ሰው ያሳዝነኝ። ለሰይጣንም አይደለም ለእግዚአብሔርም፣ መሀል ላይ ነው ያለው። እግዚአብሔርም የለም ይላል፣ ሰይጣንም የለም ይላል። ገፋ አድርገውና ክፈት በርህን በለው። ስለዚህ መጽሐፍ ሲናገር ቤተልሔም ይሁዳ ኢየሱስ ከመወለዱ የተነሳ ሄሮድስ ደነገጠ ከዛ የቤቴልን መጨረሻ ምን ሆነ ያንን ላውራ እስቲ ከቶ አላንስም በሉ እንደውም አዲሱ ትርጉም ደስ ይለኛል በምንም ነው የሚለው እስቲ እጅንቀፋርግና በምንም አላንስም በሉ በምንም ማለት በምንም ነው በጤና በኢኮኖሚ በኑሮ ስታይል በኢየሱስም በትዳር በአገልግሎት ስፍራ ያጣችሁ ሰዎች በኢየሱስም ዘንድሮ አታንሱም በምንም አታንሱም እ በምንም በል እስቴ ከቶ በል እስቴ አላን ስም ገባ ኢየሱስ፣ እስቲ ገባ በሉ ሲገባ ገባ ነው። አሁን ቤቴ ላይ ምን ብትሆን ጥሩ ነው? አላስካ መስጊድ የተሰራበት ቦታ ነው። አሁን ቤቴ የሰለሞን ቤተ መቅደስ የነበረበት ቦታ ነው። ከዚህ በፊት ለካሷ ብዙ ሰዎች የሚያመልኩባት ከተማ ነበረች። ቀንጥሏት ነው ለካ ቀን ሲጥልህ እኮ ፈራጁ ብዙ ነው። አንዳንዴ እኮ ሙሉ ቀን ስልክ አይጮውም እን ስልክ አይጮውም እንዴ? ብለ ስታየው ፉል ነው 100 ፐርሰንት ነው ኔትወርክ። የሆነ እንዴ? ብለ ሪስታርት ታደረገዋል አይደውልም። አለመፈለግ አያናድም? በሰው ፈመካከል ታች ሆኖ መኖር አያናድም? አገልጋይ ሆኖ ከአገልጋይ በታች ሆኖ ተደብቆ መኖር እነንትና በመላሳቸው እነንትና በዘመናቸው እነንትና በገንዘባቸው ሲሄዱ አንተ የቆምክ ሰው እኔ ያቆማለሁ፣ እግዚአብሔር በቃኝ ምትል ልጆች የተራቡብህ፣ በተለያየ ዓለም ሆናችሁ የምትሰሙኝ ነገር የጨለመባችሁ፣ ግራ የገባችሁ መልእክት አለኝ። ዛሬ ቀናችሁ ነው። ጊዜያችሁ ደረሰ። እስ ጊዜ ደረሰ በሉ። የሲዝን ጉዳይ ነው። የቀን ጉዳይ ነው። እስ የቀን ጉዳይ ነው በሉ። ይነጋል፣ ይነጋል፣ ይነጋል፣ ይነጋል፣ ይነጋል፣ ይነጋል በሉ። አሁን ምን ቢሆን ጥሩ ነ ኢየሱስ ይወለድባት የእስራኤል ዋና ከተማ እሷ ነው የምትሆነው ብሎ እስራኤላውያን የእኛ ነው ብለው አጠሯት ማለት ነው። ከትራምፕ መንግሥት ደግሞ በጀት ተላከላ ጭራሽ ኤምባሲው፣ እዚህ ነው የሚሆነው ተባለ። ቀን ወጣ አላጣ። ፍልስጤማውያንስ የእኛ ነው። ቤተ መቅደሱና መስጊዱ አጠገብ ላጠገብ ነው ያሉት። ማንም ሰው መስጊድ ገብቶ አይሰግድም፣ ማንም ሰው ቤተ መቅደስ ውስጥ አይገባም። እየተጠበቀች ነው። በዓለም አቀፍ መንግስታት ለካ ቀን እስኪመጣ ነው እንጂ እየተጣሉባት ነው። ዛሬ መልእክት አለኝ። ይጣሉብሻል። ተሰራቻ ከተማይቱ አንደኛ ሆነቻ። በሆቴል አንደኛ ሆነች። ኤምባሲ ተተከለባት ጭራሽ። አንቺ ቤተልሔም ይውዳ ሆይ ይጣሉብሻል። ልሽ ነው የመጣሁት ልባርክ። ባርክ በኢየሱስ ስም በቆመ በቆመ በተናገረ ባገለገለ በጸለየ በሰበከ በዘመረ እሱ እንደዚህ በተባለ ይሆንልሃል። ትፈለጋለ ትፈለጋለ። በገባበት ሁሉ ትበልጣለ። የተበለጥክበት ዘመን አበቃ። አንገት የደፋበት ዘመን አበቃ። በሰበከ ትባላለ፣ በዘመረ ትባላለ። ባገለገለት በአሜ ለጌታ ክብር ስጡልኝ። ቁጭ በሉ አንዳንድ ሰው እኮ አይደል፣ መቼ ነው ማይክ የምንይዘው ምላቸው ሰዎች አሉ። በተናገረ አንዳንድ ሰው ደግሞ በወረደ ምትለዋል። ስለዚህ ቤቲ ከንጉሷ የተነሳ ጠረኗ ብቻ አደለም የተቀየረው ኢኮኖሚዋም ተቀየረ። አንተ ኢየሱስን ያስገቡ ሰዎች ለቃ ጠረናቸው ብቻ አደለም ኢኮኖሚያቸው እራሱ ይፈወሳል። ማይ ጋድ ማይ ጋድ፣ ጨጓራቸውም ይፈውሳላል። አንተ ሰማይ ብቻ አይደለም የተሰጠን፣ በዚህ ምድር መቶ እጥፍ ተብለናል። ይሄ በረከት የኔ ነው የሚል አሜን ይበል። ልባርካችሁ ልባርካችሁ። አንቺ ቤተልሔም ይሁዳ ሆይ የተጨነቅሽ፣ አንገት የደባሽ፣ የተናቅሽ መልእክት አለኝ። የተተወችና የተጠላቻት ባይ እግዚአብሔር ዙሪያሽን የሳት ቅጥር ማልሽን ክብር ይሆናል ትፈለጊያለሽ ያለሽ የሚለው